አሰላሙ አሌይኩም ራህመቱላሂ ወበረካቱ እና የተከበራችሁ የዙወይዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋ አልሐምዱ ልላህ ሁሉ ሰላም ነው። ሰላማችሁ ይብዛ። ክርስቲያን ወገኖችም ሰላም ብያለሁ። እንሻላህ ለቤት ያዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቶኝ እላችኋለው። አዳዲሶቹ ኮሜንት አስቀምጡልኝ፣ ደምራችሁ ማለት ነው። ነባሮቹም ሼር እያረጋችሁ አበረታቱኝ እላችኋለሁ። አብረን እንደገና እንዴት ናችሁ ሰላም ናችሁ ወይ? በተረፈ ዛሬ ደግሞ የዳንቴል ዲዛይን አሰራር ማለት ነው። ማሻአላህ ነው እላችኋለሁ። የምትፈልጉ ኮሜንት ላይ አሳውቁኝ ማለት ነው። ኢንሻአላህ አገናኛችኋለሁ ማለት ነው። ከምስራዋ ልጅ ማለት ነው እላችኋለሁ ለፈለጋችሁትን ነገር ይሰራላችኋል ማለት ነው። ከፈለጋችሁ ቁጥር ያስቀምጣለው የምትፈልጉ ዱባይ ና ሳኡዲ ማለት ነው። ሌላ ሀገር ግን አላለችኝም ማለት ነው። ዱባይ ና ሳኡዲን እናደርሳለን ብለኛለች። እሷ ሳኡዲ ነው ያለችው። ስለዚህ ለፈለጋችሁትን ነገር ማዘዝ ትችላላችሁ ማለት ነው። ደግሞ ማሻላህ ነው ዲዛይኑ እራሱ በፈለጋችሁ ከዲዛይን ትሰራለች ማለት ነው። ይህን ይመስለላያችሁ። ማሻላ ተባረከላ ማለት ነው። በጣም ደስ ይላል ማለት ነው። በሰዓት ዲዛይን ራሱ ራሱ በጣም ያምራል ማለት ነው። ማሻላ ይታያችሁ ስብሐንአላህ። ግን ሰው ልጅ ብዙ ነው። አሁን ለምሳሌ ለሚያቀው ሰው፣ ለለመደው ሰው ቀላል፣ ለማያቅ ሰው ደግሞ ከባድ ይመስላል ማለት ነው። ምክንያቱም ሰርች አላቅም ማለት ነው። ካልሲ ራሱ ማለት ነው። ግን በጣም አደንቃችኋለሁ ማለት ነው። ማሻአላ በጣም አደንቃቸዋአለው። ሱፍራ ከፈለጋችሁ በጣም ያምራል ማለት ነው። ማሻአላ ኢንሻአላ፣ ለምትፈልጉ በኮሜንት አሳወቁኝ ማለት ነው እላችኋለሁ። ውድ ቤተሰቦቼ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ ማለት ነው። በያላችሁበት ሰላም ሆኑልኝ። ሀገራችን ማላ ስባኖ ተራ ሰላም ያደርግልን። ላልጋም ከፈለጋችሁ አያችሁ